ሰበር ሰበር ሰበር ዜና! የዛሬው ዜናችን ምንድን ነው? ውድና የተከበራችሁ ተመልካቾቼ እንደምን አላችሁ? የዛሬው ዜና ምንድን ነው? የክሮቤል አባት ዱቅ ብለዋል። እንግዲህ የክሮቤል አባት ጽናትና ክሮቤል ሳሎን ላይ ቁጭ ብለው ስለ ፍቅራቸው እያወሩ ስለ ፍቅራቸው እየተወያዩ ሳሙ ሲሉ ደረሱባቸው። ያው እንግዲህ ትሽኮርም ብዬ ነው ያሽኮረ መማላ ጌመር ማነው እንደ እኔ የደነገጠ? የክሮቤል አባት ሊሳሳሙ ሲሉ ብቅ ሲል ሰውየው ብቅ ሲሉ የደነገጠ ማነው ነው እስኪ፣ ኮሜንት ላይ አስቀምጡልኝ ማለት ነው። እና እውነት ለመናገር የዛሬው ዜና ደስ ሲላም በጣም ማለት ነው። እሱም ምንድን ነው የሚለውን ስንሄድ ማለት ነው የክሮቤል አባት ጽናትን ተቀበላት አልተቀበላት የሚለውን ነው ማለት ነው። ሊሳ ሳሙ ሲሉ ጽናትና ክሮቤል ሲሞክሩ አባትየው መጡ ማለት ነው። ከዛ እነሱም እንደነገጡ፣ እሳቸውም ያው ተጠራጠሩና ይህ ነገር ቤቴ ውስጥ ምን እየተፈጠረ ነው? ምናምን ብለው ሄዱና ከባልተቤታቸው ጋር ከክሮቤል እናት ጋር በስልክ ሲያወሩ፣ ከዛ መጨረሻ ላይ ምን ተፈጠረ? የክሮቤል እናት እንዳትነግረው በፍጹም እኔ በሽተኛ መሆኔን ማወቅ የለበትም ኬራ ማወቅ የለበትም ስትል፣ ከዛ ክሮቤል ደግሞ እየሱን ስም እያነሳ ሲያወራ ብቅ ሲልበት ደነገጠና፣ ከዛ አባዬ ስለኔ እያወራህ ነበር፣ ምን እያልክ ነው ብሎ ሲመልስለት ኧረ እኔ አላወራሁም ሜሉ። አንተ የሌባ አይን ደረቅ አሉ እና አንተ ስለምን እያወራ ነበር ከጽናጋ ብሎ ሲጠይቀው ደንግጦ ተነስቶ ሄደና ከዛ ተቆጥቶ እሱም ከኩሽና ገባና ጽናትን አረጋጋት። ካረጋጋት በኋላ ለአባቱ እንደሚነግረው ፍቅራቸውን ከጓደኞቻቸው ጋር በጋራ ሆነው ተወያዩ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የተወደዳችሁ የሰአድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ እኔ ያለውላችሁ አልহামዱሊላህ ሁሉ ሰላም ሁሉ አማን ነው እናንተ እንዴት ናችሁልኝ ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ውድ ተመልካቾቼ፣ ውድ ቤተሰቦቼ፣ የማወዳችሁ የማከብራችሁ እስካሁን ሰዓት ድረስ ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። አሁንም በትህትና እጠይቃችኋለሁ ላይክ ሼር ሰብስክራይብ እያደረጋችሁ እንዲታበረታቱኝ ከወኔ ሆናችሁ እንዲታበረታቱኝ እጠይቃችኋለሁኝ ማለት ነው። እና ወዲህ ርዕሴ ስመለስ ማለት ነው። ከክሮቢል ከፅናት እንዲሁም ናሆሚ ከጓደኞቻቸው ጋር ሆነው በጋራ አውርተው ከዛ አባዬ ማወቅ አለበት ብሎ አባቱን ተሰባስበው ጠበቁትና ከዛ በኋላ የሚወዳት ልጅ እንዳለች አግባ እያሉ ሲያስቸግሩት እንደነበረ እና የሚወዳትን ልጅ ማግባት እንደሚፈልግ ፍቅረኛ እንዳለው ለአባትዮው ሲነግራቸው፣ አባትዮው ደግሞ እሰይ ልጄ፣ ለምን ዛሬውን ማንጠት አታስተዋውቀንም? በጣም ደስ እያለን ምናምን ብለው ከዛ በኋላ እና ሆሜ የቸኮለና አያት እሷ ናት ሲል ከዛ የእቷ ምናምን ከዛ ደግሞ ኪሮቤል ጽናት እና እኔ ፍቅረኛ ሞሽንን አለው። እየቀለድክ መሆን አለበት አለው። ከዛ አባትየውን እንደምንም አሳመኑት። በጣም ደስ አለው እና እና እንዴት ነው አንቺ ልጁን ዛሬው ብዬ ስልሽ ፍቅረኛ ፍቅረኛው እንዲሆንሽ ያል ነገርሽ ሲላት አባትየው። ጽናት ደግሞ ለሚወዱት ሰው መጽዋዕትነት ይከፈላል ለምወደው ሰው ብዬ ነው ይህንን ያደረግኩ ጋሼ ትለዋለች። እኔ እምልሽ ኪራን ተወጀዋለሽ ወይ? የእውነቱን ንገሪኝ ብሎ ሲጠይቅ አባትዮ ሙቼ ነው የምወደው በጣም ነው የማፈቅረው የምወደው ብላ መለሰች። እና አባትዮ በጣም ደስ አላቸው። እና ምናልባት ይች ልጅ እኮ ልጅንም ልትወደውም ትችላለች። በእውነት ተወደው ይሆን ብለው አሰቡና ከዛ በኋላ ጽናትና ኪራ ክፍል ውስጥ ገብተው በሚያወሩበት ሰዓት ላይ አባትዮው ያዳመጣሉ። ከዛ በኋላ ያዳመጡና የእነሱን ወሬ ደስ አላቸው። ና ገቡና እናንተ ልጆች ኑ ቶሎ ምናም ያኔ አባዬ ተቀበለን ምና ምናም ብለው ሲደነግጡ፣ ና ቶሎ እቀፈኝ ብሎ እሱም አቀፈው። እሷም ደግሞ አባትሽን አታቅፊውም እንዴ አሏት። አባትየው ማለት ነው። ከዛ ሂዳ አባትየውን አቀፈቻቸው፣ ፍቅራቸውን ተቀበሏቸው። ግን የሚያሳዝነው ነገር ምን ቢሆን ነው የኪራ እናት የካንሰር ሕመምተኛ እንደሆነች አለማወቅ ነው። ይሱን ደግሞ አልነገሩትም በቀጣይ ቪዲዮአችን የምናውቀው የሚያሳውቁን ይሆናል። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ለዚህ ቻናል አዲስ የሆናችሁ ወልካም ብለናል። ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የኪራና የጽናት እንዲሁም የመሩና የ ናሆሚ፣ እንዲሁም የሰናይት ወዳጆች ሁላችሁም ላይክ አርጉኝ፣ እንዲሁም ሰብስክራይብ እያደረጋችሁ የእለተ የእለተ መረጃዎችን ይዤ የመጣሁ አሳወቃችኋለሁ ማለት ነው። የቀጣዩ ቪዲዮ የዛሬው ቪዲዮቸው በጣም ደስ የሚል ነበረ። የሰርጋችሁን እንግዲህ ዝግጅት ለማዘጋጀት ለሚዜነት ለዘጋጅ እያለች ሰናይት በጣም ስታዝጋቸው እና ስታስቃቸው ነበረ ማለት ነው። ይህን ያስቂኝ በጣም በውስጧ በጣም ብዙ ነገሮች አሉ ግን ፈገግ ታደረጋቸዋለ። የሚገርማችሁ ነገር ማለት ነው እና እነሱ ሞች ጥንድ ጥንድ ሆነው ሲቀመጡ እሷ ፍቅርኛ አለመኖሪ ለዛሬ እንኳ ቢሆን የሚከራይ ባገኝ እከራይ ነበር አለች እና አሳቀቻቸው። መተኛ ክፍል ገባችና እና ሁሉ አብራት የምትተኛዋን መከዳዋን ይዛ መጣችና ወይም ይዛ ታቅፋ የኒባል ይህ ነው ሰርፕራይዝ ትላቸዋለች እና በጣም ደስ ብሏቸው ሳቁ ማለት ነው። እና እንደዚህ ይሄ ፈገግ እያሉ ፍቅራቸውን እያጣጣሙ ይገኛሉ። ለቻናሌ አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ መረጃዎችን ይዤላችሁ እስከምመጣ በሰላም በደስታ ጠብቁኝ እያልኩኝ ምሽታችንን በዚህ ሰላምታ እሰናበታችኋለሁ። ሰላምታችኋለሁ ላለ